በስመ ሁሉም ፈስ ቅዱስ አሐዱ አምላክ አሜን። ክብሩ አባታችን መላከ ፀሐይ አባ ፍቅረ ማርያም አይንተ እግዚአብሔር ካህናት የተወደዳችሁ የሉል እግዚአብሔር ቤተሰቦች እንደምን ዋላችሁ? በቸርነቱ የጠበቀን ያለ ደዌ ያለ ሕማም አጽንቶ በቤቱ መከራውን እያሰብን እንድንሰግድ እንድንወድቅ እንድንነሳ ይፈቀደልን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ነአምን ሕማሞ ለዘኢየሐምም፣ ሕመም የሌለበትን የማይታመመውን አምላክ በስጋ እንደታመመ ስለኛ መከራ እንደተቀበለ እናምናለን። ቅዱስ ያሬድ የተናገረው ነው። ከሕማማቱ ጋራ የኛ እምነት የልብ እምነት ልባዊ እምነት አስፈላጊነቱን ባጭሩ እንመለከታለን። ካላመኑ ሁሉ ነገር ከንቱ እንደሆነ ግልጽ ነው እና በመንገዱ ሁሉ ለሚወላውል፣ ለሚጠራጠር ሰው ከእግዚአብሔር ዘንድ አንዳች የሚያገኝ አይምሰለው ይላል መጽሐፍ ቅዱስ። ስለዚህ መጀመሪያ ምን ያስፈልጋል ማለት ነው? በልብ እምነት ያስፈልጋል። የጌታችን የኢየሱስ ክርስቶስን መከራንም መጀመሪያ ማመን ይፈልጋል። ለምንድን ነው ማመን የሚያስፈልገው? የማይታመም አምላክ፣ መከራ የሌለበት በባሕርየ መለኮቱ መከራ የማያገኘው ማንም የማይችለው ማንም የማይደርስበት አምላክ ተያዘ ታሰረ፣ ተጎተተ፣ ተፈረደበት፣ ተገረፈ፣ ተሰቀለ፣ ተቸነከረ፣ ሞተ እያሉ መናገር እምነት የሚጠይቅ ነገር ነው። እንደ ቀላል እንዳናየው። አንዳንዶች እግዚአብሔር ሞተ ታመመ ትላላችሁ ብለው በጣም መቀለጃ ነው ይሄ ሀሳብ በማያምን ሰው ዘንድ እንዴት ሊቀበሉት ይቻላል? እምነት ይጠይቃል። ደካማ ሰው መከራውን አየው መከራውን በላ ቢባል ምንም አስደንቅም ምን ሹም ቢሆን ምን ባለጠጋ ቢሆን ያገኘ ያጣል ቆሞ የሚራመድ ብርቱ ይደክማል ያረጃል ይታመማል ይሸነፋል ይሄ አስደንቅም ግን አሁን እኛ መከራ ስለኛ ብሎ ተቀበለልን የምንለው ማንን ነው አምላክን ምን ማለታችሁ ነው የሚሉ አሉ ማለት ነው ከእኛ ሃይማኖት ውጭ ሆነው ይሄን ሲሰሙ የሚደነግጡ፣ ስለ ምንድን ነው የምታወሩት? አምላክ እንዴት ከቶ። ሚስጥሩም ጥበቡም አይገባቸውም። ይሄ በፈቃዱ ያደረገው እንደሆነ እንደገና ደግሞ ራሱ በሰውነት ተገልጦ ሰው ሆኖ በስጋ የተቀበለው መከራ እንደሆነ ስናስረዳቸው፣ ይህን ለመረዳት ምን ይፈልጋል መሰጠት? እምነት ያስፈልጋል። ያለ እምነት ሌላው ቀርቶኛ ክርስቲያኖች ክርስቲያኖች ነን አማኞች ነን ብለን እንኳ ከመከራው መሳተፍ የምንችል በእምነት ነው። የማያምኑ ሰዎች ከመከራው መሳተፍ ያንን የጸጋውን መቅመስ በጭራሽ አይችሉም። እምነት ያስፈል ለዚያ ነው እኛ እናምናለን መከራውን እናምናለን እናምናለን እናምናለን እያል የምንመሰክረው ያለ ምክንያት እንዳይመስለን ለማለት ሊታመን የሚገባው እውነት ሀቅ ነው። ደግሞም ከዚያም መሳተፍ የሚቻለው በምንድን ነው? በማመን ብቻ ነው። ስለዚህ አምላካችን መከራውን እንድናምን አምነን ደግሞ ከመከራው እንድንሳተፍ መከራውን እንድንዘከር ፈቅዶልናል። ይሄ ሲሰጥ ሲታደል የሚሆን መሆኑን ማወቅ አለብን። ይህንን ለማየት ከመከራው ለመሳተፍ የእሱን የመሰለ መከራ ማለት ነው በስሙ መከራ ለመቀበል ለመራብ፣ ለመጠማት፣ ለመጾም፣ ለመጸለይ፣ ለመውደቅ፣ ለመስገድ እንደገና ደግሞ በአፋ ከሚመጣ ደግሞ የሰማዕትነት መከራ አለ አደል? በስሙ የሚመጣ መከራ ከሕማማቱ የሚያሳትፈን ይሄ ነው። ሰማዕትነት ለመቀበል መጀመሪያ በእግዚአብሔር መታደል፣ መመረጥ ያስፈልጋል። እሱ ሲሰጠን ነው። ስለዚህ እኛ ሁላችን በቅዳሴ ዘወትር የምንሰማው ነው። ይህን እንማጸናለን እና የሰማዕትነትን ስራ ይሰጠን ዘንድ ስለምን እንማለዳለን ይላል። ስለ ሰማዕታት አይደለም። ለእኛም ለአገልጋዮቹ ደግሞ ምን እንዲሰጠን የሰማዕትነትን ስራ። ስለዚህ ምን እናደረጋለን ማለት ነው። ትንሽ ከመከራ አካፍለን እኮ እንለዋለን ማለት ነው። ትንሽ ስጠን። መቼም እንዲህ እየለመኑ ደግሞ መከራ አይንካኝ ማለት ይቻላል? እየለመን ነው እኮ። ነው የማይገኝ ነው ከአንተ መከራ መሳተፍ ሳይበድሉ መገፋት ሳጠፉ መገፋት የማይገኝ ነገር ነው። አትሳትፈን ብለን እንለምነዋለን። ከዚያ በኋላ የሚያስደንቀው ግን ትንሽ ነገር ሲነት ምን አጥፍቼ ነው ግን ምን በድዬ ነው ብለን ደግሞ እናጉረበርማለን። አጥፍተንማ ከሆነ ምን ዋጋ ይገኝበታል? ሳናጠፋ ነው እንጂ እሱንም እኮ በከንቱ ነው የጠሉት። አይደለም እንዴ በከንቱ ጠሉኝ ይላል። ስለዚህ ሳናጠፋ የሚያገኘን መከራ ነው ከሱ መከራ ጋር የሚያሳትፈን ከዚህ የተነሳ አንደኛ ዘወትር ለምነን ያገኘነው ነው ሁለተኛ ሲሰጥ የሚገኝ ነው እንጂ ስለለመንም ብቻ የሚሆን ስላልሆነ ታድዬ ብሎ ማመስገን ያስፈልጋል ማለት ነው አያስደንቅም ይሄ ሀሳብ አሳተፍከኝ ከዚህ ማለት ያስፈልጋል ማለት አሁን የሁለት ወጣቶች እናት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርባ ልመና ለመነች ልመናዋ አለማወቅ ያለበት ነው በማቴዎስ ወንጌል ምዕራፍ 20 ላይ ተመዝግበዋል። ልነግስ ሊሄድ ነው አለ አምላካችን ኢየሱስ ክርስቶስ፣ ልከብር ነው አለ። አሁን ይሄ ምስጢራዊ አነጋገር ነው። ልነግስ ሊሄድ ነው፣ ልከብር ነው እያለ ሲናገር ከነገሰ በኋላ ወደሱ ማን ያስጠጋናል? አሁን ነው ቦታ መያዝ ብለው እናታቸውን አማላጅ ይልካሉ። እናት ትመጣና ስትነግስ አንዱን ልጄ በቀኝ አንዱ ልጄን በግራ አቆመልኝ አለችው። አሁን እሷ ልመናዋ በሷ ቤት ግራ ዝማች ቀኛ ዝማች አርግልኝ ነው። አያችሁ ከዚያ በኋላ ምትለምኑትን ማታውቁ አለና በልመናዋ እውቀት የጎደለው ልመና መሆኑን ገልጾ ተናገረ። አንደኛ እንደው ይሁን እንኳ ቢባል ተመልከቱ። አንዱ ልጇን በቀኝ በግራ እንደው ተሰቅለው ብታገኝ ማለት እናት በእውነት በዚህ ትደሰት ነበር። ከዚያ በኋላ እኔ ልጠመቃት የምወዳትን ጥምቀት ትጠመቃላችሁ። መከራውን እኮ ነው። እኔ የምጠጣውን ጽዋ ትጠጣላችሁ አላቸው ማለት ነው። እሁለት ደቀ የዘብዴዎስ ልጆች እናት ናት እኮ ዮሐንስ እናት ናት ማለት ነው። ይህን የምትጠይቅ ከዚያ በኋላ እነሱ ጨከን ብለው ምናሉ? አዎ የምትጠመቀውን ጥምቀት እንጠመቃለን የምጠጣውንም ጽዋ እንጠጣለን አሉት። አሁን ምን ማለታቸው ነው? እንዳንተ መከራ እንቀበላለን እያሉ ነው ማለት ፈቃደኞች ናቸው። አይ ይህንን አታደርጉትም አላለም። አዎ ፈቃደኞች ናችሁ፣ ኋላ ይሆናል መከራ ልትቀበሉ ትችላላችሁ፣ ስለ እኔ በስሜ ልትቀበሉ ትችላለ። ይሁን እንጂ በቀኝና በግራ መቆም ግን አባቴ ለመደበላቸው ለወሰነላቸው ለሰጣቸው ነው አለ። ለምን? በቀኝ በግራ የተሰቀሉ አሉ አይደለም? ሽፍቶች ያ ቦታ የተሰጠዋለ ማለት ለነዚያ ነው አለ እና ስለዚህ እንደው አይገኝም መከራ። ያም ሆኖ ደግሞ አሁን የእምነት ጉዳይ ይመጣል። የእምነት ጉዳይ በቀኝ በግራ ከተሰቀሉት ደግሞ በቀኝ የተሰቀለው ሽፍታ ስላመነበት ነው የመከራው ተሳታፊ የሆነው። አያችሁ መከራው የጠቀመው የኢየሱስ ክርስቶስ መድኃኒት የምትሆን መከራው የጠቀመችውና ለገነት የበቃው በኢየሱስ ክርስቶስ መከራ ማመን ስለቻለ ኢየሱስ ክርስቶስ የእግዚአብሔር የባሕሪ ልጁ መሆኑንና ይሄ የሚቀበለው መከራ ሳይበድል ስለኛ ብሎ መሆኑን ስላመነና ምስክርነት ስለሰጠ ለጽድቅ በቃ እንጂ ኢየሱስ ክርስቶስ በተሰቀለበት ቀን ስለተሰቀለ፣ ኢየሱስ ክርስቶስ በተሰቀለበት አደባባይ ስለተሰቀለ ተጠጋግቶ በቀኙ ስለተሰቀለ አይደለም የጸደቀው። በመጠጋጋት ጽድቅ የለም ነው ማለት አያችም። ምክንያቱም በግራ ያለውም በተመሳሳይ ሁኔታ በዚያው አደባባይ በዚያ ዕለት አይደለም እንደገና፣ ከጌታችን በቅርብ ርቀት በግራ በኩል ተሰቅለዋል። እሱ አላመንም፣ የዚያ ተሳታፊ የመከራው በረከት አልደረሰውም ማለት ነው። ስለዚህ ምን ያስፈልጋል? መከራውን ማመን ያስፈልጋል። እና አንድ ይሄ ነው። ሁለተኛ ደግሞ ሲያድል ነው። አሁን አንድ ነጥብ ብቻ አነሳና መልእክቴን አጠቃልላለሁ። ምንድን ነው ያላችሁ እንደሆነ እንግዲህ እግዚአብሔር ሲሰጥ ከሆነ እኛም አምነን ስንቀበለው ከሆነ ማለት ነው የእሱም ሰጪነት፣ ለጋሽነት፣ የሚቀበለውም ሰው ደግሞ ወዶ አምኖ ተቀባይነት ያስፈልጋል ማለት ነው አደለም? አዎ። ስለዚህ አገራችን በዚህ የታደለች ናት። የሕማማቱ ተሳታፊ ሆናለች ማለት ነው። እንዴት ነው ተሳታፊ ሆነች በሁለት በሶስት ነጥቦች ማሳየት ይቻላል አንደኛ ገና ተመልከቱ በመጀመሪያው ዓመት ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ ተሳልሞ ሲመለስ ያነብ የነበረው ምንን ነበር ትንቢተ ኢሳያስ ምዕራፍ ሃምሳ ሦስት አይደለም ስለ ኢየሱስ ክርስቶስ መከራ በግ በሽ በሚሸልተው ፊት ዝም እንደሚል እንዲሁ አፉን አልከፈተም የህማም ሰው ነው። ደዌን የሚያውቅ ነው። በእርሱ ቁስል እኛ ተፈወስ ተመልከ እንወደው ዘንድ ደምግባት የለው ሰው ፊቱን እንደሚሰውረበት ነው። እየተባለ ለኢየሱስ ክርስቶስ ተተንትኖ ቁልጭ ባለ ሁኔታ የተነገረውን የህማማቱን ነገር የትንቢት መጽሐፍ ያነብ ነበር፣ ኢትዮጵያዊ ጃንደርባ አያስደንቅም? ይሄ ታሪክ በዚያ ከህማማት እንዴት ቀድመን ያን መዘከር ያን ማወቅ ለዚያ መቅረብ እንዴት እንደተሰጠን ማለት ነው። ውክልና እኮ ነው ይሄ። አንድ በሎ ሁለተኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል፣ በሚሰቀልበት ጊዜ መስቀል ተሸክሞ ሲሄድ የቀሬናው ሰው ስምዖን አገዘው ይላል እና ከነገር ያልገባ ነበረ ውሎ፣ ሌላ ቦታ ቆይቶ ገና ሲመጣ ና ብለው ትኩስ ኃይል ተገኘ እያዳፉ ሰንበትም ሊገባብን ነው፣ ቶሎ እንስቀለው ብለው ማለት ነው። አሯሩጠው መስቀሉን ተሸከም አግዘው አሉት ማለት ነው። ያንን ያ የቀሬና ሰው ምን አደረገ ማለት ነው። ኢየሱስ ክርስቶስን ብቸኛ ሰው መስቀል በመሸከም ደረት የደቁ አሉ፣ ያለቀሱ አሉ፣ ያዘኑለት አሉ፣ ዋይ ዋይ አሉ አሉ። መስቀል ለመሸከም ግን ብቸኛ ሰው ሆኖ መስቀሉን ተሸክሞ ድጋፍ አደረገ። ያን ሰው አባቶች ምን ይላል? ኢትዮጵያዊ ነው የቀሬናው ሰው። አያችሁ፣ መደምደሚያው ነው የሚያመጣ ያ የቀሬና ሰው በዚያ በነገር ያልገባ ኢየሱስ ክርስቶስን መስቀል ተሸክሞ የረዳው ያገዘው ሰው ስራ መሰረቱ ኢትዮጵያዊ ነው። ይሄ ያስደንቃል። የሕማማቱ ተሳታፊ ከዛ እናምጣው ካልነ ደሞ ግሸን ደብረ ከርቤ ደግሞ ትነሳለች። ደግሞ መስቀል ተሸክማ ተመልከቱ እና ያንን ሲያሳትፈን መስቀሉን ላከልን ደሞ ማለት ነው። ተመልከቱ እንዲህ እያለ እየረቀቀ ይመጣል ማለት ነው። የሕማማቱ ምን አርጎናል? በብዙ ነገር እንዳደለን የታወቀ ነው። ሕማማቱን ክርስቲያን የሆነ ማህበረሰብ ሁሉ በእውነቱ ያስበዋል፣ መንገዱ የተለያየም ቢሆን በእኛ በሀገራችን ሌሎች የሚያስቡበትንም ጨምረን መጽሐፍቶቻቸውን ተርጉመን አምጥተን የራሳችንን መልተን አስፋፍተን አራቀን። ደግሞ እኛ የምናስብበት መንገድ ልዩ ነው ማለት በጣም ልዩ ነው። እና የሕማማት ልዩ በረከት ሀገራችን መታደሏዋን እንድንገነዘብ ነው ነጥቡ፣ ይሄ ነው። ስለዚህ እግዚአብሔር ይህን ሰጥቶናል። እሱማ ለማን ያልሰጠዋለ። ከዚህ በረከት እንዲሳተፍ ሰውን ሁሉ ነው የጠራው። እኛ ደግሞ ተቀብለናል ነው አያችሁ። የእሱም መስጠት አለ የተቀባዩ ምን ማድረግ አለ ብለናል። አዎ እንጂ፣ እንደው ኢየሱስ ክርስቶስን ማየት ብቻ አይደለም። ያዩ ብዙዎች በዘመኑ እኮ ብዙዎች ያዩ አሉ። ግን ሐዋርያት ለምን ተመሰገኑ? እናንተ የምታዩትን ያዩ አይኖች ብፁዓን ናቸው፣ የምትሰሙትን የሚሰሙ ጆሮዎች ብፁዓን ናቸው። ብዙዎች ሊያዩ ተመኝተው አላዩም የተባለው። ከሐዋርያት ውጭ እኮ የአምስት ገበያ ሕዝብ እኮ ይመራመረው ነበር ይሰማው ነበር ይከተለው ነበር ያየው ነበረ እነዛ ሁሉ ለምን አልተመሰገኑም? መስሏቸዋል። እኒህ ያዩት በሃይማኖት ነው፣ አይ በሃይማኖት ነው ያዩት። ከዚህ የተነሳ እኒህ ይመሰገናሉ ማለት ነው፣ በተለየ ሁኔታ። በጥርጥርማ የዳሰሱም አሉ። የመከራውን ነገር ገና በመጽት እንኳ ሲመጣ ያ እትራቱን ስላላጠፋ ለምልክት ጠባሳ ቁስል አስቀምጧ። አለመለካችን ተመልከ። እኛን ፈጽሞ የሚያድነን እሱ ማለት ነው። እንዲህ አድርጓል እና የወጉት ሁሉ ያዩታል ዋይ ዋይ ይላሉ ተብሎ አሁን ያ ያን ማየት ዛሬ ሕማማቱን እንደ መዘከር ያህል ዋጋ ያለው ይመስላቸዋል። ያኮ ለቁጭት ነው የሚታየው። ያ ለጸጸት ነው ያኮ ለፍርድ ነው ለወቀሳ እኮ ነው ያ የሚታየው። ያን የሚያዩት ሰዎች ብፁዓን የሚባሉ እኮ አይደሉም። የዚያን ጊዜ ተመልከቱ። ስለዚህ ዛሬ በሃይማኖት መታደል ነው ሆኖ ይሄንን ጸጋ ማየት ትልቅ ክብር መሆኑን እንድናቅና የእማማት በረከት እንዳይጎድልብን በሚቻለን ሁሉ ከዚህ እንድንሳተፍ ወደኋላ እንዳንል ያቅማችን። ፈተናው ብዙ እንደሆነ ይታወቃል። ሕማማት ሲመጣ ብዙ ፈተና አለ። የሌለ ነገር እየጨማመረ እየጨማመረ ይመጣል፣ ያልነበረ ነገር ማለት ነው። የሰነበት የከረመ ሁሉ በሰሙነ ሕማማት ይመጣል። አርባ ሁዳዴ የመወደድ አክፍሎት አለ የግድ የሰው ሁሉ መጓጃው በምን በሕማማት ጊዜ ነው። ይላ ባለበገናው እና እቺ ጥቂት ቀንም ብትሆን ደግሞ ከበድ ያለች ቀን መሆኗን ያሳያል። የሐሜትን መጥፎነትም ያስረዳል። እና ስለዚህ በደንብ መጠንቀቅ ተጠንቅቆ ሕማማቱን መዘከር ከበረከቱ መሳተፍ ይኖርብናል። እያደረግነው ነው ነው በዚሁ እንበርታ ለማለት ነው። ይቆየን። የሰማነውን በልቦናችን ጽላይ ጻፍልን። አሜን